ለሁ አብራችሁ ትቆዩ ዘንድ ጋበዝኳችሁ፣ ተከተሉኝ። ሰላም ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ የምንወዳቸው ከአቡለሻይሚ ና ብሩኬ የሌሊት ፕራንክ ግብ ግብ ውስጥ ከገቡ ሁለተኛ ቀናቸውን ይዘዋል። እንግዲህ በሃይሚቱ ቻናል ላይ፣ በብሩኬቱ ቻናል ላይ በትናንትና ሁለት ማለት ነው የተለቀቀው ቪዲዮ በአንድ ቀን በአንድ ሌሊት በሰዓታት ልዩነት ውስጥ ነው እየተቀረጸው። በነገራችን ላይ ሳላደንቃቸው አላልፍም። ለምን አንደኛ ይሄና አይዲያ እንዲት አመጡት? እንዴት አድገው አመጡት? አይዲያው እንዲህ በቀላል እኮ አይዲያ አይመጣም እኮ በጣም ከባድ ነው። ይሄን ደግሞ በተለይ የሌሊት ፍራንክ ብዙ የሌሊት ፕራንክ አለ። ግን ፕራይቬት ላይፎችን ባልነካና ሚዲያውን የሚመጥን ሌሊት ላይ የሚሰራ ፕራንክ እንደዚህ አይነት ማምጣታቸው እግዚአብሔር እኔ በጣም ነው የገረመኝ። በጣም ማለት ነው ይሄ ስራውን ስራውን አውቀ እነሱ እንትን ብለው የሰሩት ግን አይዲያውን ማምጣታቸው እኔ በጣም ነው የገረመኝ። የሌሊት ፕራንክ ሲሰራ ብዙ አይነት ፕራንክ አለ። ፕራይቬት ላይፍን ያጋለጠ ነገር አለ። እነሱ የፈለገ ቢተማመኑ በቀኛ መተማመናችንን ብቻ ያው በቀንም ሰርተዋል። ብቻ የሌሊት ፕራንክ በቀንም አሳይታለች ሻሚ። ግን ደግሞ የሌሊት ፕራንክ በጣም ከባድ ነው። ፕራይቬት ላይቭን ሶሻል ሚዲያ ላይ የማይመጥ ነገርን ያጋልጣል። እነዚህ ጋር ደግሞ ሰማጣላችሁ በሚቱ ቻናል ላይ የተለቀቀው አሁን ትናንትና በብሩክ ቱ ቻናል ላይ የተለቀቀው ፕራይቬት ላይቭን ምንም የማይነካ ነገር ነው። እና በመጀመሪያ በጣም ሳላደንቃቸው አላልፍም። በእንቅልፋቸው መሀል እንቅልፍ አለ ዘጋ በእንቅልፍ ግብ ግብ ድካም አለ፣ ሌሊት ነው በዚህ መሀል እንደዚህ አይነት አይዲያ አምጥተው እርስ በርሳቸው የመልስ ምት የተሰጣጡበት እንግዲህ መጀመሪያ በሀይሚቱ ቻናል የተለቀቀው ቢሮ ትክክለኛ በእሷ ቻናል ላይ መለቀቅ ያለበት በብሩክ ቻናል ላይ የተለቀቀው ትክክለኛ በብሩክ ቻናል ላይ መለቀቅ ያለበት ፍራንክ ነው የተለቀቀው። እና አስተያየቱን የምንም አስተያየት የምሰጠ የለኝም። ምክንያቱም ያው እንደነገርኳችሁ ነው። ይሄ አብረው ስለሆነ እንትን ብለው ተሻርከው ነው የሰሩት። ምንም ልዩነት የለውም። ለምሳሌ ሀይሚ በሀይሚቱ ቻናል ላይ በተለቀቀው ቪዲዮ ላይ ሀይሚ ሳሎን ሆና ስታወራ ብሩክስ ሀይሚ ክላሷ ሆና ስታወራ ብሩክስ ሳሎን ያለው መኝታ የለዛ ዙሊያ ላይ የተኛውና መንጣፍ ላይ መብራት ምናምን አልጠፋ ምናምን ነገር እና ውሃ ደግሞ ስትደፋበት ስልኩ ምንት ነው ይሄ ብራንድ ማነኝ ምንድን ነው? አራማርኛው ራሱ ጠፋብኝ። ያው ስልኩ ራሱ እንትን ስልክ ነው፣ አይፎን ፕሮማክስ ነው፣ ውድ ነው። ስልኩን እንኳን ይዞታል ምናምን ብላ ራሱ ቼክ አላረገችም፣ ውሃ ስትደፋበት። ገባችሁ አደለም? ያው በደንብ ያስታውቃል። ያው ትናንትና የተለቀቀው ቪዲዮ በአጠቃላይ ቲክቶክ ላይ አንዳንድ ነገር ስትሉ ነበር። እውነት ለመናገር እኔ ራሴ ቪዲዮን እያየሁ ነበር እና በቃ ብሩክ አይፈልጋትም፣ እሷ ግን እንዲያረጋት አብረው እንዲተኙ ትፈልጋለች። ብሩክ ደግሞ ከእሷ ጋር መተኛት አይፈልግም። ማን ስለሆነ ከእሷ ጋር መተኛት ምን ስለሆነ እውነት ስነግራችሁ ምን ምን ስለሆነ፣ እኔ በዛ አጋጣሚ ስነግራችሁ፣ አሁን ለምሳሌ እነሱ እውነት ስነግራችሁ ተነጋግረው ነው የሰሩት። ምንም የተለየ ነገር የለም። ሀይሚ መኝታ ክላሷ ሆና ሳሎን ብሩክ ሆኖ ሲያወራ አይሰማም እንዴ? ብሩክ ሀይሚ ጋ መኝታ ቤቷ ሆኖ ሀይሚ ሽንት ቤት ሆና አይሰማም እንዴ? እዛው በሩ ላይ ነው እኮ አልገው ያለው። ግን ቲክቶክ ላይ ያላችሁ ሰዎች ማለት እንዲህ ነው። ፕራይቬት ላይፋችሁ አሁን ብሩክ ሀይሚን አይፈልጋትም ከእሷ ጋር መተኛት አይፈልግም። እሷ ግን ከእሱ ጋር መተኛት ትፈልጋለች እና ምናምን ለምት አያችሁ እናንተ ስሟን ያለ ስሟ ስሟን አጠፋለሁ ስትሉ፣ እነሱ ደግሞ አብረው ለዛውም በትክክለኛ መንገድ ነው የተለቀቀው። በብሩክ ቻናል መለቀቅ ያለበት በብሩክ ቻናል ላይ፣ በሀይሚቱ ቻናል መለቀቅ ያለበት በሀይሚቱ ቻናል ላይ። ያው የመልስ ምትን የሰጧችሁ ግን ብሩክን ከፍ አድርጋችሁ ሀይሚን ዝቅ አድርጋችሁ ነበር አለ ቪዲዮ የሰራችሁት። አያችሁ ብሩክ ደግሞ በተግባር አሳያችሁ በሁለቱ መካከል ምንም ነገር እንደሌለ። አሁን እኔ እኮ ስለ ቲክቶክ ስላሉት መልስ ሰጥ እንዲሁም ስለ ቪዲዮ አስተያየት ሳሰጥ ደቂቃ ስለሚሄድብኝ እቶዋለሁ እና ትናንትና፣ አሁን ቪዲዮ እኔ አይቻለሁ ቲክቶክ ላይ። እኔ ቲክቶክ ተጠቃሚ አይደለሁም፣ ግን አንዳንዴ ገባ ላለሁኝ። ብሩክ ከሃይሚን አይፈልጋትም፣ ሀይሚ ደግሞ ከብሩክ ጋ ትፈልገዋለች። አብረው ምን ስለሆነ ነው አብሯት የማይተኛው? በጣም ነው የሚወዳት። ቀጥል ነው የሚልላት፣ ቀጥል ነው የሚልላት እሷ ከሌላ ጋር ስትሆነ እንኳን እንዴት እንዴት እንደሚያደርገው እንደሚያነጫ ጃኬቱ እንት እንደሚያደርገው እናንተ አልገባችሁም። በአጠቃላይ ለማንኛውም ለእናንተ ብሩክን ወደድን ብላችሁ ሀይሜን ዝቅ አድጋችሁ ለሰራችሁ ሰዎች ሀይሜ አይደለም መልስ የሰጠቻችሁ። በዛ አጋጣሚ ከገባችሁ ማለት ነው። ሀይሜ አይደለችም መልስ የሰጠቻችሁ፣ ብሩክ ራሱ ነው መልስ የሰጣችሁ። በዱ ተቃጠሉ። ለምሳሌ ሀይሜ አልገዋ ላይ ተኝቶ በይ እንግዲህ ተቃጠይ ይኸው አልገዋ ላይ ተኝቻለሁ። እርር ድብን ብሏላ፣ ተቃጠይ። እኔን እንደሆነ አታገኘኝም እያለ ያለው እና ቲክቶክ ላይ ላላችሁት ነው። ከገባችሁ ምንም አይነት ፍቅረኛ የለም። ውሸት ነው። ሳክስ ነው እንዴ። ብሎክ የሚባል ነገር የለም እንዴ በቃ የእሷን ሜሴጅ የእሷን ቴክስት እየሰማሽ እኔን አንጨቅጭቀኝ ምናምን ያለበት ብሩክ። ምንድ ነው ብሎክ የሚባል ነገር የለም። ምን ነው አይፎን ላይ ብሎክ የተለያየ ነው። እንዲ ኢትዮጵያ ውስጥ ያለ አይፎን እና እኛ ከሀገር ውጭ ያለን ስልክ ብላክ አይ ሚን ብሎክ የሚባል ነገር የለም። እንደ ስልካቸው ላይ ለምሳሌ የድሮ ፍቅረኛ ብትኖረው ብሩክ አዎ ነበረችው ግን የለችም አሁን። ውሸት ነው። አሁን የሚሰሩት ስራ እንደዚህ ህይወትም በጠበጠው ምናምን ውሸት ነው። አውቀው ለሳክስ ነው ለቪዲዮ አቴንሽን ለመሳብ ውበት እንዲኖረው ነው። እነሱ የእሷ ሚሴጅ መቀበል ማየት ካልፈለጉ እኮ ብሎክ ማድረግ ይቻላል። ጭራሽ ሚዲያ ላይም እንደዚ አይነት ነገር አይወጡም እነሱ። እርግጠኛ እኔ እነሱ በቀላል አይጋቡም ስላችሁ እኔ እንጃ ዝም ብዬ በቃ እንደዙ ገስ ስገምት በቤተ ክርስቲያን የሚጋቡ ነው የሚመስለኝ። በጣም እንደዚህ በፕራንኩ ላይ ራሱ ተረዷቸው እና ለማንኛውም እኔ ብሩክ በጣም ነው የማመሰግነው እግዚአብሔርን። የመልስ የምትለት ትኮሮች እንዳውም ሀይሚ አይደለችም፣ አንተ ስለሰጠህ። ሌላው መለቀቅ ያለበት ቪዲዮ ነው ደግሞ አንተ ላይ የተለቀቀው በሀይሚ ላይ ሳይሆን አንተ ላይ፣ ሀይሚ ላይ መለቀቅ ያለበት ሀይሚ ላይ እንደነገፏቸው። ከዛ በተረፈ ሀይሚ ከሽንት ቤት ስትወጣ እንግዲህ አቶ ብሩክ ያው ሀይሚ ምን ይሰማታል ይላችሁ ሀይሚ ብሩክ ላይ ውሃ ስትደፋበት መኝታ ቤቷ ወርጥጣ ወደ ሳለ ስትሄድ ይህን ውሃ ስትደፋበት ብሩክ ምን ይሰማዋል? አብረን የምናየው ይሆናል ነ ያለችው ይላችሁ። አሁን ደግሞ ትናንትና ብሩክ በሰራው ቪዲዮ ላይ ፕራንክ ሀይሚን ላድርጋ ሲል እንግዲህ ሀይሚን ዛሬ እሷ ሽንት ቤት ገብታለች ልትታጠብ። እኔን እንደዚህ ከእንቅልፌ ቀስቀሳ ውሃ ደፍታብኝ ወገቤን ም አሞኛል። እውነት ለመናገር በጣም ደክሞኛል አለን። ምን ሰርተን የደከመ አባቴ አረጉድ ነው እና አሁን ክላሷ ገብቼ በቃ እዚህ ነው ማድረው አብረን ነው የምናድረው ነው ምላት እየተሰማትን አብረን ያለ ተመሳሳይ ነው ንግግራቸው። አያችሁ ምንም በመሀላቸው የለም። እኔ እኔ ጋዜጋ ሳክስ ነገር የለም። በቃ የሚመልሱላችሁ አሁን ቲክቶክ ላይ ላላችሁት ነው። ግልጽ የሆነ መልስ ነው ትናንትና ብሩክ የሰጣችሁ። ከዛ ብሩክ በቃ ሲሰክስ ነበር አልጋ ላይ ሆኖ፣ እኔ ትንሽ ያሳቀኝ እግሩን ሲፈራገጥ እንደዚህ ይሄን ከንበሉ ኮምፈርቱ እንደዚህ አይቆ

በድንገት ታመጣዋለች ያንን አክሽን። ድንግጥ ምናምን ልብሷን ልብስ ብስ እንዴት ነው? ሾርት ልብስ ሾርት ሚኒ ቀሚስ አለብስም። ጉልበቷን ብሩ ካየው ብሩ ቀርቶ እኛ እናየዋለን እኮ ከግሎታ ብላ አጫጭር ልብሶችን አሁን ትለብሳለች። እንደገና ደግሞ የሆነ ጦቷ ገለጥ ያለ ልብስ አትለብስም። ዘጠየቃችሁ ልን አለብስም። ትናንትና ግን ሻወር ገብታ፣ አይ ከላይ የለበሰችው እንደጋውን ነገር ነው። እሱን ሽፍን ሽፍን ስታይ የሴትነት ክብሯን እንድዝ ነው ሴት ልጅ ማለት በቃ ሽፍንፍን ማለት አለባት። ምንም የፈለገ ፍቅረኛ ይሆን ግልጥልጥ ማለት የለባትም። አየሽ እያሳየቻችሁ ነው በነገራችን ላይ እንግዲህ ምንም አረጋችንም ያየሁትን ነው የምናገረው እንጂ ጡቷን ግልጥ አርጋ እንደውም ቲክቶክ ላይ ስተቸት አይቻለሁ። ግልጥ ያለ ጡቷ የሚታይ ቪዲዮ የሰራችኋለ። ሚኒ ቀሚስ ሁለት ነው ሶስቴ አይቻለሁ። ከጉልበታ እንደ ወጣ ያለ ለብሩክ ልደት እራሱ የለበሰችው ሚኒ ቀሚስ በጣም አጭር ናት። እንደ ጎንበስ ብትል ሁሉ ነገሯ ይታያል። ብሩክ ታዲያ ጉልበቷን ነው ከጉልበቷ ጋር ከታች ሽፍን ሽፍን ስታደርግ ሴትነቷን ክብሯን፣ ማንነቷን ያስጠበቀችበት ቦታ እንዴት አድርጋ አክቱን እንዳመጣችሁ፣ በቃ እሱን አደንቅላታለሁ። ከዛ ውጭ አብረው ነው የሰሩት እየመቻችሁ